ጌጣጌጦችን ጌጦችን እንደ አዲስ አንጸባራቂና ንጹህ ማድረግ፣ ጫማ ማንጣትና ማጽዳት፣ ወይም ግርግዳ ላይ ያሉ የተለጠፉ ቆሻሻዎችና የእድፍ ምልክቶችን ማጥፋት። ጤና ይስጥልን። የጥርስ ሳሙና ጥርስን ከመቦረሽ ባሻገር ይህ ይጠቅማል ብለው አስበው ያውቃሉ? ጥርሶን ለመቦረሽ በሚፈጁባቸው ሁለት ደቂቃዎች ውስጥ የአፍዎን ጠረን ትኩስና ጤናማ በሚያደርግ አስደሳች ጥቅም የሚሰጥ ጥርስ ሳሙና ትንፋሻችንን ንጹሕ እንዲሆን በማድረግ ከሰዎች ጋር ያለንን ግንኙነት ጤናማና ሰላማዊ እንዲሆንም ያደርጋል። በርካቶች ጥርሳቸውን በየዕለቱ ባለመቦረሻቸው በዕለት ተዕለት ሕይወታቸው ያላቸው ማኅበራዊ ግንኙነት ሲበላሽ ይታያሉ። የጥርስ ሳሙና ስፍር ቁጥር ለሌላቸው የቤተሰብ ችግሮች ሁሉ የሚያገለግል መፍትሄ ያለው ነው። ጥርሳችንን ከመንከባከብ ባለፈ የቤታችንን ንጽህና የሚያሻሽሉ አስገራሚ ምስጢሮች ደብቋል። አያስቡ፣ በዛሬው ቪዲዮ ሁሉንም አንድ በአንድ አሳያችኋለሁ። እናም የምታውቁ ተጨማሪ ጥቅም ካለ ኮሜንት ላይ ያስፍሩልኝ። ለሌሎች እንዲደርስ ደግሞ ላይክና ሰብስክራይብ እያደረጋችሁ ብዙዎች እንዲጠቀሙበት በማድረግ ጥርስ ሳሙና ከጥርስ ማጽዳት ባለፈ ሁሉም ሰው እንዲጠቀመው እናግዝ። ጥርሶን እየበረሹ በመታጠቢያ ገንዳ ላይ ጥርስ ሳሙናው ከብሩሾ ላይ ቢንጠባጠብ መጥፎ ነገር አይደለም። እንዲያውም የመታጠቢያ ቤት ማጠቢያውን ገንዳ፣ ጎድጓዳ ሳህን ለማጽዳት ያንን የጥርስ ሳሙና ይጠቀሙ። አንደኛ ጌጣጌጦችን ማጽዳት ከጊዜ ብዛት የምንጠቀማቸው ውድ ጌጦች የወርቅ ቀለበቶች፣ የብር ሃብሎች፣ የቀለም ጌጦች በቀላሉ ድፍ ይይዛሉ እናም ይቆሽሻሉ። እኛ ብዙ ጊዜ ለማጽዳት ውድ ማጽጃ እንገዛለን፣ ግን መፍትሄው በመደበኛ የጥርስ ሳሙና ትቦ ውስጥ ተደብቆ አለ። ቀላል በሆነ መንገድ የጥርስ ሳሙና ውስጥ ያለውን ካልሲየም ካርቦኔትና ሲልካ እንደ ቀላል ማጽጃ ይሰራሉ። እነዚህ የእድፍ ምልክቶችን በማጥፋት በሳይንሳዊ መንገድ ጌጣጌጦን እንዳዲስ ያበራሉ። እንዴት እንጠቀመው? በለስላሳ ጨርቅ ትንሽ የጥርስ ሳሙና ይቀቡ። የጌጣጌጦን የብር ክፍሎች በቀስታ በደንብ እንቅስቃሴ ይሹ። ከዛም በኋላ በሙቅ ውሃ ይጠቡና ደረቅ ጨርቅ በመጠቀም ያብሱት። በጥቂት ደቂቃዎች ውስጥ የጥርስ ሳሙና የተቀመጠውን እድፍ ይቀንሳል ናም የጌጣጌጡ ብርሃን እንደ አዲስ ይመለሳል። የጥርስ ሳሙና በቀላሉ የተጠበቁ የእድፍ ንጥረ ነገሮችን ይቀንሳል ናም ውስጡ ያለው አልካላይን ይዘት የብር በርካታ የኦክሳይድ ምልክቶችን ያስወግዳል። ጌጣጌጥ ውስጥ ያለውን የሽታ መዓዛ እንኳን ያነጻል። እንደ ተጨማሪ ከጥርስ ሳሙና በኋላ የብር ጌጦ ገና ያልነጻ ከሆነ አንድ ቀላል የቤት ውስጥ መፍትሄ ተግብሩ። የመታጠቢያ ገንዳውን በአልሙኒየም ፎይል ይሸፍኑ። አንድ ማንኪያ የቤኪንግ ሶዳ ይጨምሩ። በላዩ ላይ ሙቅ ውሃ ያፍሱ ናም ጌጣጌጦን ውስጥ ያስገቡ። በሰከንዶች ውስጥ ንጹህ ይሆናል፣ እንደ አዲስ ያበራል። ጥንቃቄ፣ ይህንን ዘዴ በከባድ የወርቅ ጌጣጌጦች ላይ በቀጥታ ትጠቀሙት። አብዛኛውን ጊዜ በብር በአልሙኒየም ወይም በማንኛውም የኦክሳይድ ቅሬታ የተሸፈኑ ዕቃዎች ላይ ይሰራል። በጣም ውጤታማ ነው። በትንሽ የጥርስ ሳሙናና አንድ ለስላሳ ጨርቅ ብቻ ጌጣጌጦን እንደ አዲስ ማየት ይችላሉ። ምንም ከባድ መፍትሄ ወይም ውድ ኬሚካል ሳያስፈልጎት የሳይንስን ቀላሉ እውቀት ብቻ ይፈልጋል። የግድግዳ ምልክት ማስወገድ። ልጆች ያሉባቸው ቤቶች በግድግዳ ላይ የእርሳስ ወይም የእስክሪብቶ ምልክት መኖሩ መደበኛና የተለመደ ነው። መፍትሄው ግን ቀላል ነው። ነጭ የጥርስ ሳሙና ጄሉ አይደለም። በውስጡ ያሉ ቀላል እንደ ካልሲየም ካርቦኔት ወይም ሲልካና የሳሙና ንጥረ ነገሮች የእስክሪብቶን ወይም የእርሳሱን ንጥረ ነገሮች ከግድግዳ ላይ ያነሳሉ። የዘይት ወይም የላክስ ቅርጽ ያላቸው ምልክቶች ይበትናሉ። ቀለሙ ከግድግዳ ላይ ይነሳል። እንዴት እንጠቀመው? ቦታውን ትንሽ ማጽዳት፣ የጥርስ ሳሙና በለስላሳ ማይክሮፋይበር ጨርቅ ቀብተው በቀጥታ ምልክቱ ላይ ያደርጉ። በቀስታ ዙር እንቅስቃሴ ከ10 እስከ 20 ሰከንድ ይሹት። አትጫኑት፣ በጣም በከባድ እንዲታሻ አታድርጉት። ትንሽ እርጥብ ጨርቅ በመጠቀምና ደረቅ ጨርቅ በማስከተል ያብሱት። ምልክቱ ካልጠፋ ሳሙና ከውሃ ጋር አንዳንድ እጅ በመቀላቀል ደግመው ይሞክሩት። ይህ ቀለም እንዳይተው ይረዳል። ጠቃሚ ማስጠንቀቂያዎች፣ ሁልጊዜ በትንሽ አካባቢ መጀመር አለቦት። በተለይ ፍላት ቀለም የተቀባ ግድግዳ ላይ በፍጥነት ሊሰራ ይችላል። ጄል ወይም ቀለም ያለው ሳሙና አትጠቀሙ፣ ቀለም ሊተው ይችላል። በወል ፔፐር ወይም በእንጨት ላይ አትሞክሩት። እነዚህ በቀላሉ ይጎዳሉ እጅግ ከባድ የቀለም ምልክቶች ከሆኑ የመጀመሪያ ደረጃ የግድግዳ ማጽጃ ወይም ተስማሚ የእርማት መፍትሄ ይጠቀሙ ሶስተኛ ነጭ ጫማዎችን እንደ አዲስ ማድረግ ነጭ ስኒከር በመጀመሪያ እንደ አዲስ ሲሆን ብዙ ጊዜ ቆንጆ ይመስላል ግን በጥቂት ቀናት ውስጥ ይቆሸሻል በተለይም በቆሻሻ መንገዶች ላይ ከለበሱት ይህን ችግር ለመፍታት አዲስ ጫማ መግዛት አያስፈልጎትም። መፍትሄው በመታጠቢያ ቤቶ ውስጥ አለ። የጥርስ ሳሙና ከቆየ የጥርስ ብሩሽ ጋር ይዘው ይምጡ። በተለይ የጫማዎቹን የጎን ላስቲክ፣ የጫማውን የፊት ጭንቅላትና ነጭ ክፍሎች ላይ ትንሽ ሳሙና ቀብተው በቀስታ በዙር እንቅስቃሴ ይቦርሹ። የጥርስ ሳሙና ውስጥ ያለውን ቤኪንግ ሶዳና ሲሊካ እድፍን በፍጥነት ያነሳል። ካልሲየም ካርቦኔት ደግሞ ነጭ ቀለሙን ያበራል። የመጠቀሚያ መመሪያዎች አንደኛ ነጭ ጫማውን ከቆሻሻ በማንጻት ይጀምሩ። በብሩሽ ላይ ትንሽ የጥርስ ሳሙና ይቀቡ። ጫማውን በቀስታ ይቦርሹ። ከዛም በኋላ በእርጥብ ጨርቅ በሳሙና ያብሱት፣ እናም በደረቅ ጨርቅ ይጥረጉት። በጥቂት ደቂቃዎች ውስጥ ጫማው እንደ አዲስ ይበራል። እድፍ ይጠፋል፣ ቀለሙ ይመለሳል፣ እናም እውነተኛ ንጹህ መልኩ ይመጣል። ይህ ሳይንሳዊ የመፍትሔ መንገድ ወጪን ይቆጥባል፣ የጫማውን ዕድሜ ያራዝማል። ተጨማሪ መላ፣ የቆዳ እቃዎቹን፣ ጃኬቶች፣ ቦርሳዎች ወይም አንዳንዳዎችን በተመሳሳይ መንገድ ማንጻት ይችላሉ። በለስላሳ ጨርቅ ላይ ትንሽ የጥርስ ሳሙና ቀብተው አቀብተው በቀስታ ይሹ፣ ከዛም በኋላ በእርጥብ ጨርቅ ይታጠቡ። ውጤቱ እንደ አዲስ ምቹና ብርሃን ይሰጣል ጥንቃቄ ሁልጊዜ ነጭ አይነት የጥርስ ሳሙና ይጠቀሙ ጄል ወይም ቀለም ያላቸው ከተጠቀሙ ቀለም ሊያበላሹ ይችላሉ ከጫማ ውስጥ ክፍሎች ላይ በብዛት አድርጉ ሁልጊዜ በትንሽ ቦታ ሙከራ አድርጉ ሁሉም ላይ ከመተግበሩ በፊት በቀላል መንገድ የጥርስ ሳሙናን በመጠቀም ነጭ ጫማውን እንደ አዲስ ማየት ትችላላችሁ ውድ ኬሚካሎች ወይም ማጠቢያ መሳሪያ ሳያስፈልግ ቀላል የቤት እውቀት ብቻ ይፈልጋል። አራተኛ የስክሪን ጭረቶችን መቀነስ። በስልክ ወይም በሰዓቱ ላይ ትንሽ ጭረት ይታያል፣ በቀላሉ ሊወገድ የማይችል ነገር ነው። ነገር ግን አስገራሚ መፍትሄ አለ፤ የጥርስ ሳሙና። በእጅ ውስጥ የሚገኝ ነጭ የጥርስ ሳሙና እንደ ቀላል ፖሊሽ ይሰራል። ውስጡ ያለው ካልሲየም ካርቦኔትና ሲልካ እንደ ትንሽ የማለስለሻ አጋዥ ሆነው ይሰራሉ። እንዴት እንጠቀመው? እጅግ በጣም ትንሽ የሆነ የጥርስ ሳሙና ይውሰዱ። በለስላሳ ጨርቅ ወይም በጥጥ ቀብተው በጭረቱ ላይ በክብ እንቅስቃሴ ያስተላልፉት። ከ10 እስከ 15 ሰከንድ ብቻ ይሹት። ከዛ በእርጥብ ጨርቅ ያብሱትና በደረቅ ጨርቅ ያጽዱት። እናም ጭረቱ ይጠፋል። ሳይንሳዊ ምክንያት፣ የጥርስ ሳሙና ውስጥ ያለው የፖሊሺንግ ንጥረ ነገር በስክሪን አጠገብ ያለውን ትንሽ ድፍ ያለሰልሳል። ጥንቃቄ፣ ይህ ዘዴ ለፕላስቲክ ስክሪን ወይም በትንሽ ጭረት ብቻ ይሠራል። በብርጭቆ ወይም በጥልቅ ስብራት ላይ አይሞክሩት፣ ሊያበላሽ ይችላል። ጄል ወይም ቀለም ያለው የጥርስ ሳሙና አይጠቀሙ፣ በፕላስቲክ ላይ ቀለም ሊተው ይችላል። በጥቂት ደቂቃዎች ውስጥ እጅግ ቀላል በሆነ መንገድ እስክሪኑን እንደ አዲስ ማየት ይችላሉ። አምስተኛ ጉም ለያዘ መስታወት ዘዴ ከታጠቡ በኋላ ወዲያውኑ መስታወቶ በጭጋግ ይሸፈናል። ከሙቅ ውሃ የተፈጠረ እርጥበት የመስታወቱን አንጸባራቂነት ያበላሻል፣ እኛም እንበሳጫለን። ግን ቀላል መፍትሄ አለ። የጥርስ ሳሙና በመስታወቱ ላይ በጣም በቀጭኑ የጥርስ ሳሙና ቀብተው በደረቅ ጨርቅ በደንብ ያብሱት። የጥርስ ሳሙናውን በመስታወቱ ላይ እንደ መከላከያ መጋረጃ ይሰራል። ይህ የውሃ ነጠብጣቦች እንዳይጣበቁ ይከላከላል። ሳይንሳዊ ምክንያት፣ ውስጡ ያለው ካልሲየም ካርቦኔትና ሲልካ እንደ መከላከያ ቅባት ይሰራሉ። እነዚህም የመስታወቱን መመላለሻ ገጽ ላይ ትንሽ የሳፊን ፊልም ይፈጥራሉ። ይህም ውሃን እንዳይቀመጥ ያደርጋል። እናም ጭጋግ ማለትም እርጥበት እንዲቆም ይከላከላል። እንዴት እንጠቀመው? ትንሽ የጥርስ ሳሙና አድርገው በመስታወቱ ላይ ይቀቡ። በደረቅ ጨርቅ በብዙ እንቅስቃሴ ያብሱ። በሚቀጥለው ጊዜ ሙቋ ሲጠቀሙ መስታወቱ አይሸፈንም ጥንቃቄ በመጀመሪያ በትንሽ ቦታ ሙከራ ያድርጉ የመስታወት ቀለሙ እንዳይቀየር በተለይ በመኪና መስታወት ላይ ማድረግ አይመከርም ትክክለኛ የተዘጋጀ የአንቲፎክ ፕሮዳክት ይጠቀሙ ስድስተኛ ጠንካራ ሽታ ከእጅ ማስወገድ ነጭ ሽንኩርት ወይም ቀይ ሽንኩርት ከከተፍን በኋላ ያ ጠንካራ ሽታ ከእጁ አይጠፋም። በተለይም በምግብ ማዘጋጃ ቤት የሚገኘው የሽንኩርት፣ የዱቄትና የአሳ ሽታ በእጅ ላይ ሲቀር ብዙ ሰዎች ይጨነቃሉ። ነገር ግን መፍትሄው ቀላል ነው፣ የጥርስ ሳሙና። የጥርስ ሳሙና እንደ ተፈጥሯዊ የሽታ ማጽጃ ይሰራል። ውስጡ ያለው ሜንቶልና ፍሎራይድ የሽታ ሞሌክሎችን ይበትናል። የጥርስ ሳሙናን ከሽንኩርት ወይም ከአሳ የመነጨ ኃይለኛ ሽታን በፍጥነት ያጠፋል። እንዴት እንጠቀመው? እጆን በትንሽ ውሃ ያርጥቡ። ነጭ የጥርስ ሳሙና ቀብተው እንደ ሳሙና ይሹት። በጣቶቹ መካከል በዙር እንቅስቃሴ ያዙሩት። ከዛም በኋላ በውሃ ይጠቡት። ውጤቱ የሽንኩርትና የአሳ ሽታ በሙሉ ይጠፋል። እጆ ንጹሕና እንደ ሜንቶል የሚያስደስት ሽታ ይኖረዋል። የምግብ አብሳዮች ከዚህ በኋላ ደስ ይላቸዋል። እናም ጆ እንደ አዲስ ይሆናል። ተጨማሪ ምክር የቆሸሹ ጥፍሮችን ለማጽዳት የጥርስ ሳሙና በጣም ውጤታማ ነው። ጥፍሮቹን በነጭ የጥርስ ሳሙና ቀብተው ለጥቂት ደቂቃዎች የያዙት። ከዛም በኋላ በየጣቶቹ ተገ በትንሽ የጥርስ ብሩሽ ያጽዱት። እድፍ ይወጣል። ጥፍሮና ቆዳው ጤና ያገኛሉ። ጥንቃቄ ሁልጊዜ ነጭ የጥርስ ሳሙና ብቻ አይጠቀሙ። ቀለም ወይም ጄል ያለው አይጠቀሙ ከቆዳ ላይ ቀለም ሊተው ይችላል። በቀላሉ የጥርስ ሳሙና በመጠቀም የተለያዩ በጣም ጠንካራ ሽታዎችን ማጥፋት ይችላሉ። ሽንኩርት፣ አሳ ወይም ዱቄት ሁሉም በዚህ ቀላል ዘዴ ይጠፋሉ። እጆ ንጹህ፣ አዲስና ማራኪ ሽታ ይኖረዋል። ሰባተኛ የብጉርና ነጠብጣብ ሕክምና። አንድ ብጉር በድንገት በፊቶ ላይ ከታየ ምን ታደርጋላችሁ? ወደ መድኃኒት መደርደሪያው መሮጥ አለቦታ ደል መፍትሄው ግን በመታጠቢያ ቤቶ ውስጥ አለ የጥርስ ሳሙና። የጥርስ ሳሙና ውስጥ ያለው ቤኪንግ ሶዳና ዚንክ እብጠትን በፍጥነት በመቀነስ የብጉርን ነፃ አዋሳት ያደርቃሉ፣ የተለያዩ ባክቴሪያዎችን ያጠፋሉ። ቤኪንግ ሶዳ እንደ ተፈጥሯዊ አንቲሴፕቲክ ይሠራል። ዚንክ ደግሞ የቆዳን መከላከያ ያጠናክራል። እንዴት እንጠቀመው? ፊቶን በትንሽ ውሃ ያርጥቡ። በጣቶ ጫፍ ትንሽ የጥርስ ሳሙና ይውሰዱ። በብጉሩ ላይ በቀጥታ ይቀቡት። እናም አስር ደቂቃ ያህል ይቆዩ። ከዛ በኋላ በቀዝቃዛ ውሃ በቀስታ ይጠቡት። ብጉሩ በፍጥነት ይደርቃል፣ እብጠቱ ይቀንሳል፣ ቆዳው የተዘጋ ይመስላል። የጥርስ ሳሙና እብጠትን እንዲቀንስ ይረዳል። ይህም የብጉርን መልክ በጥቂት ሰዓት ይቀንሳል። የጥርስ ሳሙና ውስጥ ያለው ዚንክና ቤኪንግ ሶዳ እንደ አንቲንፍላማቶሪ ይሰራሉ። ይህም እብጠትንና እድፍን ይቆጣጠራል። በተጨማሪም ሜንቶል ቆዳን ያረጋጋል። ጥንቃቄ፣ የጥርስ ሳሙና ቆዳን ሊያደርቅ ይችላል። ስለዚህ በአንድ ቦታ ብቻ ይተግብሩት። የተመረጠ የቆዳ እንክብካቤ ክሬም ይቀቡ። በቀን አንድ ጊዜ ብቻ ይጠቀሙት። ከዛ በላይ እድፍን ሊያስከትል ይችላል። የጥርስ ሳሙና ብጉርን በፍጥነት ለማቆም የተሻለ ተፈጥሯዊ መፍትሄ ነው ግን በትንሽ መጠንና በጥንቃቄ ይጠቀሙት። እናም ቆዳው ንጹህ ይሆናል። በቤት ውስጥ ያሉ ቀላል ነገሮች ምን ያህል ኃይል እንደሚይዙ አስደናቂ ነው አደል? የጥርስ ሳሙና አሁን ጥርስ ከማጽጃ መሳሪያ በላይ ነው፣ የእውቀትና የሳይንስ ውጤት ነው። አንደኛ ጌጣጌጦችን አጸዳን፣ ሁለተኛ ግድግዳ ላይ ያሉ ምልክቶችን አጠፋን፣ ሶስተኛ ነጭ ጫማዎችን አነጻን፣ አራተኛ የስክሪን ጭረቶችን ቀነሰን፣ አምስተኛ መስታወቶን ከጭጋግ ጠብቀን፣ ስድስተኛ ጠንካራ ሽታን ከእጅ ላይ ያስወገድን፣ ሰባተኛ ለብጉር ድንገተኛ ሕክምና አደረግን። ይህ ሁሉ በአንድ የጥርስ ሳሙና ጭማቂ። ነገር ግን እነዚህን ምክሮች ከመተግበራችሁ በፊት የሙሌን የመጨረሻ ማስጠንቀቂያ አትዘንጉ። ለነዚህ የጽዳት ስራዎች ሁልጊዜ ነጭና ጄል ያልሆኑ የጥርስ ሳሙናዎችን ብቻ ይጠቀሙ። ጄልና ባለ ቀለም የጥርስ ሳሙናዎች ቀለሞችን የመተው ዕድላቸው ከፍተኛ ነው። እንዲሁም በቆዳ፣ በእንጨት ወይም በቀላሉ በሚበላሹ ጨርቆች ላይ መጠቀም በጥብቅ አይመከርም። ሁልጊዜ በመጀመሪያ በትንሽ ቦታ ላይ ይሞክሩት። አንዳንድ ጊዜ የህይወት ትልልቅ መፍትሄዎች በጣም የተለመዱ የቤት ዕቃዎች ውስጥ ተደብቀው ይገኛሉ። እኛ ብቻ በአይነ ህሊናችን ልናያቸው ይገባል። ከዛሬ በኋላ የጥርስ ሳሙና መያዣን ሲመለከቱ ከማጽጃ መሳሪያ በላይ መሆኑን አስታውሱ። ሳይንስ ራሱ የሰጠን ሚስጥራዊ የቤት ረዳት ነው። ይህንን እውቀት ለጓደኞቹና ቤተሰቦ በማጋራት የቤት ውስጥ ስራቸውን ቀላል እንዲያደርጉ እርዷቸው። በየሳምንቱ ለምናቀርባቸው ተጨማሪ የቤት ጥበቦችና አዳዲስ መረጃዎች የሙሌ መስኮትን ሰብስክራይብ ያድርጉ።